በዚህም ስፍራ ቀድሞ የወረደ እና የተጠመቀ አንድ በሽተኛ ይፈወስ ነበር። ጌታችን በዚህ ስፍራ ተገኝቶ በሽተኞችን ጎብኝቷል። በዚህም ልዩ ልዩ ደዌ ያለባቸው አምስት አይነት ሕሙማን እንደነበሩ ተገልጿል። ከነዚህም ሰውነታቸው የደረቀ የሰለለና ና ያበጠ እንዲሁም እውራንና አንካሶች እንደነበሩ ተነግሯል። ከነዚህም አምስት የተለያዩ በሽታዎች ከተያዙ ሰዎች መካከል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 በኃጢአታቸው ብዛት ልባቸው የደረቀ ያበጠ ሰውነታቸው የሰለለ፣ ዓይነ ህሊናቸው የታወረ፣ እግረ ልቦናቸው የተሰበረ ብዙዎች ሙማን አሉ። አሁንም ፈውስ ይሻሉ፣ ድህነትን ይፈልጋሉ። እንደ መፃጉዕ ቦታቸውን ሳይለቁ እግዚአብሔርን በተስፋ ቢጠብቁ አንድ ቀን ይፈወሳሉ። ወስብሐት ለእግዚአብሔር። መልካም የመፃጉዕ ሳምንት